አንዳንድ ጊዜ ነገራቶች ሁሉ እንዳሰብናቸው አይሄዱም፣ ግን አላ የፈቀደው ነገር ሁሉ ይሆናል። ዛሬ እጅግ በጣም ደስ ብሎኛል፣ በእውነት ነው የምላቸው። አርቲስት ገነት ንጋቱ ከባለቤቷ ጋር ከእንደገና ተሞሽራለች። እስኪ ማነው ደስ ያለው? በጣም የምንቀናባቸው ግን ፍቺን አይበረታታም እንጂ በጣም ተምሳሌት የሆኑ ብዙ የምንባርባቸው ተፋተው ግን ለልጆቻቸው ሲሉ አንድ ሆነው የሚኖሩ ልጆቻቸውን ተመካክሮ የሚያሳድጉ ጥንዶች ነበሩ። ግን ተለያይተው ደግሞ እህትና ወንድም ሁነው ልጆቻቸውን የሚያሳድጉ ሰዎች ነበሩ። አሁን ደግሞ በአንድ ተጣምረው ከእንደገና ተሞሽረዋል ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ወድና፣ የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ሰላም፣ ክርስቲያን ወገኖቼ እንዴት አላችሁ? እንኳን ያደረሳችሁ ክርስቲያን ወደ ኢትዮጵያውያኖች እንኳን አደረሳችሁ ማለት ነው። ደህና ናችሁ ወይ? እንግዲህ ዛሬ ደስ ብሎኛል በአዲስ ቪዲዮ መጥቻለውኝ። አርቲስት ገነት ንጋቱ በእውነት ነው ምላችሁ በጣም የማደንቃት አርቲስት ናት ማለት ነው። ለልጆቿ እጅግ በጣም ጠንካራ ቦታ ያላት እንትዳር ባይሳካም ተመካክረው በወንድምና በት ልጆቻቸውን እንትን ሳይሉ ያሳደጉ ነበሩ ማለት ነው። ዛሬ ደግሞ እንግዲህ ከእንደገና ተሞሽረው ደስ ብሏቸው በአጠገባቸው ያሉ ዘመድ አዝማድ ደስታቸውን ሲገልጹና ምን ያህል እንዴት ደስ እንዳላቸው ሲናገሩ እጅግ በጣም ነበር ደስ ያለኝ ማለት ነው። አላህ የቀደረው ሁሉ በተባለ ሰዓት ይሆናል ማለት ነው። እንግዲህ ትዕግስት ካለ ማለት ነው። እስኪ ማን ነው እንደኔ ደስ ያለው አርቲስት ገነት ንጋቱ ከባለቤቷ ጋር ስለተመለሰች ደስ ያለው ማን ነው? እኔ ደስ ብሎኛል፣ ማለት ነው ምክንያቱም በቃ ሁል ጊዜ ፍቅራቸውን ሳይ፣ መተሳሰባቸውን፣ አንድነታቸውን ሳይ እነዚህ ሰዎች ምን አለ የልጆች አባት ከምትል የልጆቼ እናት ከሚል ባለቤቴ ባለቤቴ ቢል እሱም ደግሞ ባለቤት ቢል ብዬ እመኝ ነበረ። ሁሌም ቢታረቁ ብዬ የምመኘው ነገር ነበረ እና ዛሬ ታርቀው ቪዲዮዋቸውን ሳይ እጅግ በጣም ነው ደስ ያለኝ። በዛ ላይ ከእንደገና ተሞሽረው ማለት ነው። ልጆቻቸው ምን ያህል ደስ እንዳላቸው አይታችኋል። እንግዲህ ቤተሰብ በእውነት ደስ የሚል ነገር ነው ማለት ነው። ፍች ማንም ሰው በማንኛውም ሃይማኖት የተጠላ ነው። ያኔ ግድ ከሆነ ነው እንጂ ማለት ነው። ግን ቢሆንም እነሱ ደግሞ ለልጆቻቸው ሲሉ መስዋዕትነት ከፍለው ነበር። ያኔ ባልና ሚስት ባንሆንምም፣ ለልጆቻችን ስንል እህትና ወንድም ሆነን ልጆቻችንን እየተመካከር እናሳድጋለን ያሉ ነበር። ዛሬ እንደገና ተሞሽረዋል። እጅግ በጣም ደስ ብሎኛል ማለት ነው።